ቀዳሚ ወዳደረግ ነው ስናምራ ኢሬቻ የኦሮሞ የምስጋና ስርአት ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ኢሬቻ የኦሮሞ ምስጋና ስርአት ነው ያሉት ጠቅላይ ሚኒስትሩ የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችን ድርብ ያደርገዋል ብለዋል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የ የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊ ና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ሲሉ ጠቅላይ ሚኒስትር አብይ ተናግረዋል። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው ነውም ያሉት ባለፉት ዓመታት አዲስ እሳቤ በርካታ ችግሮች ውስጥ ሆነን አስደናቂ ለውጦችን አስመዝግበናል ያሉት ጠቅላይ ሚኒስትሩ በ2018 ዓመተ ምህረትም የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና ሰላምና አንድነታን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ በፈተናዎች ሳንበገር ተግተን እንስራ ሲሉ መልእክታቸውን አስተላልፈዋል። በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የደመወዝ ጭማሪ ተግባራዊ ይደረጋል ተባለ። የፌዴራል ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደመወዝ ጭማሪና በአበል ክፍያ ላይ መመሪያ ሰጥተዋል። የመንግስት አገልግሎትና አስተዳደር ፖሊሲ ትግበራ የሚያፋጥን የደመወዝ ና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኑሮት ሳይሆን የመንግስት ሰራተኛውን ኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ የጭማሪ እንደተደረገ ኮሚሽኑ ተናግሯል። መንግስት ከሌሉ ላይ የዚህን ያህል ደሞዝ የጨመረው በጠቅላይ ሚኒስትር አብይ አህመድ የተወሰደ ትልቅ እርምጃ መሆኑንም አንስተዋል። ሰራተኛውም ይህን ተረድቶ ሕዝቡን በቅንነት በታማኝነት ማገልገል እንዳለበትም ተናግረዋል። በተጨማሪም ደሞዙ ከመስከረም አንድ ቀን 2018 ዓ.ም ጀምሮ ይከፈላል የተባለ ሲሆን ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁመው ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል እንዳለባቸው ጥብቅ ማሳሰቢያም ሰጥተዋል። ዎችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የስራ ዘመን መክፈቻ ሥነ ስርዓት በመጪው ሰኞ ይካሄዳል። የፌዴሬሽን የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም እንደሚካሄድ ምክር ቤቱ አስታውቋል። የፌዴሬ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ እንደሆነ ተደንግጓል። በዚህ መሰረትም የስድስተኛው ምክር ቤት አራተኛ ዓመት የስራ ዘመን የተጠናቀቀ ሲሆን አምስተኛ የሚገኝ አመት የስራ ዘመን የመክፈቻ ስነ ስርዓትም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በመጪው ሰኞ ከቀኑ 8 ሰዓት ጀምሮ ይካሄዳል ተብሏል። ፕሬዝዳንት ታዬ ለሁለቱ ምክር ቤቶች አመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስቱን አመታዊ እቅድ የሚያቀርቡ ይሆናል ሲል ምክር ቤቱ አስታውቋል። ክልሉ አንዳንድ አካባቢዎች እየጣለ ባለው ከባድ ዝናብ የመሬት ናዳና ጎርፍ አደጋዎች እየተከሰቱ ስለሆነ ማህበረሰቡ ጥንቃቄ እንዲያደርግ ማሳሰቢያ ተሰጠ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቤንች ሸኮ ዞን ደቡብ ቤንች ወረዳ ና ምዕራብ ኦሞ ዞን ሜኒት ሻሻ ወረዳ በጣለው ከባድ ዝናብ በንብረት ላይ ጉዳት መድረሱን ከሁለቱ ዞኖች ያገኘ ነው መረጃ አመላክቷል። በቤንች ሸኮ ዞን ደቡብ ቤንች ወረዳ ደብረ ወርቅ ቀበሌ ዛልሚ መንደር ላይ ከ 1 ነጥብ 5 ሄክታር በላይ መሬት ላይ በተከሰተው የመሬት ናዳ ምንም እንኳን ሰው ህይወት ባይጠፋም ከአንድ ሄክታር በላይ የቡናና የሙዝ ሰብል ላይ ከባድ ውድመት ማድረሱን የደብረ ወርቅ ቀበሌ ግብርና ጽህፈት ቤት ኃላፊ አቶ መጋጭ ናኩ ተናግሯል። ኃላፊው በምዕራብ ኦሞ ዞን ና አካባቢው በትላንትናው ሌት የተዘነበው ከባድ ዝናብ ተከትሎ የኪሉ ወንዝ ሞልቶ የአርሶ አደር ሰብሎች ላይ ጉዳት ማድረሱን የገለጹ ሲሆን የወረዳው ግብርናና አካባቢ ጥበቃ ጽህፈት ቤት ኃላፊ ና የወረዳ ምክትል አስተዳዳሪ ሆኑት አቶ አየለ ቶርፏም ጎርፉ ባስከተለው ዝናብ በየማሳው ያልተሰበሰበ በቆሎ፣ ማሸ ሙዝ እንዲሁም አጠቃላይ ወንዝ ዳር ያለው ምርቶች ከፍተኛ ውድመት አድርሰዋል ብለዋል። ሰሞኑን የኢትዮጵያ ሜትሮሎጂ አገልግሎት ድርጅት በወጣው መግለጫ የክረምቱን ወር የዝናብ መጠንከር ተከትሎ በደቡብ ምዕራብ ኢትዮጵያና በሌሎች የአገሪቱ ክፍሎች ከመጠን በላይ ዝናብ በረዶ የቀላቀለ ዝናብና ጎርፍ ሊያስከትል እንደሚችል ገልጸው የጥንቃቄ መልእክቶች ተላልፈዋል ብለዋል። እንደ ሀገርና በተለይ በክልሉ ከፍተኛ የዝናብ መጠን እንደሚኖር የጠቆሙት ኃላፊዎቹ ተዳፋታማ አካባቢ አፈር መያዝ ካለበት መጠን በላይ ውሃ ከያዘ ዝናብ ሳይኖርም ናዳ ሊከሰት ስለሚችል አስፈላጊው ጥንቃቄ ሊደረግ ይገባል ብሏል። ክልል የተመዘገቡ ተማሪዎች መጠን አርባ ሰባት በመቶ ብቻ መሆናቸው ተነገረ። በአማራ ክልል ባሉ ሰው ሰራሽና የተፈጥሮ ክስተቶች ምክንያት በትምህርት ዘርፉ እየደረሰ ያለውን ችግር ለመፍታት ያለመ ውይይት ተካሂዷል። ለውይይት መነሻ ጽሁፍ ያቀረቡት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በ2018 ዓ ም የትምህርት ዘመን በክልሉ ሶስት ነጥብ አርባ ስምንት ሚሊዮን ተማሪዎች ትምህርታቸውን እየተከታተሉ መሆኑን ተናግሯል። በትምህርት ዘመኑ ሰባት ነጥብ አራት ሚሊዮን ተማሪዎችን ለመመ መዝገብ ታቅዶ ሲሰራ መቆየቱን ያነሱት ኃላፊው የተመዘገቡት ተማሪዎች መጠን ግን የቀዱን 47 በመቶ ብቻ ናቸው ሲሉ ተናግረዋል። በትምህርት ዘመኑ 3.48 ሚሊዮን ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ ቢሆንም 3.96 ሚሊዮን ተማሪዎች አልተመዘገቡም ነው ያሉት። ተማሪዎች ተመዝግበው ትምህርት ባለመጀመራቸው ለተለያዩ ማህበራዊ ችግሮች እየተዳረጉ እንደሆነም ገልጸዋል። ህጻናት የቅድመ አንደኛ ደረጃ ትምህርት እያመለጣቸው ነው ሲሉም አክለዋል። ችን በማድመጥ ላይ የምትገኙት ከጄፍ 106 ነጥብ 7 በቀጥታ ወደ እናንተ እየቀረበ የሚገኘው እንዲ ዜናችንን ነው። ሀገራዊን ዝጋና ብቃና ከባህር ማዶ ያገኘነው ስናመራ አፍሪካን ቀዳሚ እናድርግ። ዩጋንዳ ግዙፍ የወርቅ ፕሮጀክት አስጀመረች። ዩጋንዳ በሀገሪቱ ታሪክ ትልቅ የተባለው የወርቅ ማዕድን ፕሮጀክት በይፋ ስራ መጀመሩን አስታውቃለች። ይህ የ250 ሚሊየን የአሜሪካን ዶላር ግዙፍ ፕሮጀክት የሚመራው በቻይናው ኩባንያ ሲሆን 30 ሚሊዮን ቶን የተረጋገጠ የወርቅ ክምችት አለው ተብሏል።